በሞዴል ቀነኒ አዱኛ ዙሪያ ተጠርጥሮ ለሶስት ወራት እስር ቤት የነበረው አንዷለም ጎሳ በትላንትና ሁለት ከእስር መፈታቱ ተገልጿል። እንዴት ተፈታ? ለምን ተፈታ? ምንድን ያለው እውነታ የሚለውን እስከ መጨረሻው ስትቆዩ እነግራችኋለሁ። እንዲሁም ደግሞ የገለቴ ንብረቶች በሙሉ ሲሸጥ የነበረው ባለቤቷ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። መረጃውን እስከ መጨረሻው ስትቆዩ በዝርዝር የማቀርብላችሁ ይሆናል። እንዲሁም ደግሞ ጃኒ ፍርድ ቤት ቀርባለች። ምንድን የተፈጠረው የሚለውንም አሰማችኋለሁ። የቀነኒ አባት እጅግ በጣም ደክሞኛል ሲሉ ለኢትዮጵያ ሕዝብ መልእክት አስተላልፈዋል። ልብ የሚነካውን መረጃ አሰማችኋለሁ። ሰላም ለናንተ ይሁን መልፌ ዳውነኝ። ሌሎች አስቂኝ አዝናኝ ቪዲዮዎችንም ጨምሬ ይዤላችሁ መጥቻለሁ። እንደምን አላችሁልኝ? በቀጥታ ወደ መረጃዎቹ ንላ ከአመታት በፊት ማለትም መለስ ዜናዊ በህይወት እያሉ ማለት ነው ደራቱት ሁሉ ገለቴ ቡርቃ የገጠማትን አይነት ተመሳሳይ ችግር ገጥሟት ነበረ። በሰዓቱ ጠቅላይ ሚኒስትሩ ምን አረጉላት የሚለውን ላሰማችሁ። በጣም ስለደነቀኝ ስሙት ግማሹን ከወሰድክ በቂ ነው ቀሪውን ግማሽ ግን መልስላት፣ ሲሉ አቶ መለስ ዜናዊ ተናግረው ነበር። ጀግናዋ አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀረት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበር እና ደወለላት። መለስ ነኝ፣ ቢሮ ፈልግሻለሁ አሁኑ ያላት የገጠማት ችግር በዝርዝር እንድትነግረውም ጠይቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ሀገር ተቆጠበኝ። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ና ዝርዝሩ እንድታስረዳው ጠይቃት፣ የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባር ተደወለ መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ። ባሏ በድንጋጤ ስልኩን ጣለ። ስልኩ በድጋሚ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም ሀምሳ ሀምሳ ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና አፈልጋለሁ። እንዴት መምጣት እንዳለብ ሰው ልክላለሁ። የደራርቱ ባል እረ ሁሉንም ትውሰድ፣ አሁኑን መልስላት አለው። እኔ ኮ ተናድጄ ስለታጣላም ብዬ እንጂ ብሎ መለሰ። መለስ ዜናዊ አይ በሙሉ አይሆንም፣ ግማሹን ይገባል። ግማሹም ግማሹን ግን መልስላል። ያለ አንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ ስትል ገራርቱት ሁሉ ይህንን ተናግራለች። የዕለቱ ድንቅ ዜና ብዬዋለሁ። እንግዲህ ውድ ቤተሰቦች በጣም ነው የደነቀኝ እግዚአብሔር በሚያውቀው። ምክንያቱም ላይክ እያያችሁ ነው አይደል? በቃ እንደዚህ ፓወርፉል ሆናችሁ ማድረግ የምትችሉ ለእናንተ ቀላል የሆነ ነገር ለአንዳንድ ሰዎች ከባድ ነው። እና አሁን ገለቴ እያነባች እያለቀሰች የኢትዮጵያን ሕዝብ እየተማጸነች እንዲሁም ለጠቅላይ ሚኒስተራችንም እንዲደርስ መልክቱ እስካሁንም፣ በእርግጠኝነት ጠቅላይ ሚኒስተሩ ጋር መረጃው ይደርሳል። እሳቸውም እንግዲህ በፍጥነት መልስ እንደሚሰጧት በጣም ተስፋ እናደረጋለን። ሌላው አስደናቂ ዜና ደግሞ በትላንትና እለት አንዱ አለም ጎሳ ከእስር ተፈቷል። ማክሰኞ ማታ አካባቢ አንዱ አለም ጎሳ ከእስር ቤት ተለቋል። ለእሱን ለመክሰስ የሚያበቃ ማስረጃ ስላላገኘው በዋስ ይፈታ ብሎ ወስኖ ፍርድ ቤቱን በዋስ ለቆታል። በጣም ያልተጠበቀ ሰርፕራይዝ ነው። ለማንኛውም መረጃውን ላሰማችሁ። ከዚህ ቀደም ስንዘግበው እንደቆየ ነው። ዛሬ በኦሮምኛ ሙዚቃዎቹ የምናውቀው ድምፃዊ አንዷለም ጎሳ ከእስር ተለቋል። በሞዴል ቀነኒ አዱኛ ሞት ዙሪያም ብቸኛው ጠርጣሪ ሆኖ ለወራት በእስር ላይ የቆየው አንዷለም ጎሳም ዛሬ አካል ነጻ የመውጣት ክስ መስርቶ የነበረ ሲሆን በዚህ መሰረት ዛሬ ከጠዋቱ አምስት ሰዓት አካባቢ ፍርድ ቤቱ በዋስ እንዲለቀቅ ወስኖለት ነበር ሆኖም ግን ፖሊስ ኃላፊዎች የሚፈርሙ ኃላፊዎች የሉም በማለት ነው ስብሰባ ያላቸው በሚል አንዷለምና ቆይቶ ዛሬ ምሽት ላይ ከእስር መውጣቱን ተገልጿል። እንግዲህ እንደሰማችሁት ነው። አንዷለም ጎሳ ከእስር ተፈቷል። በዋስ እንደተፈታ ነው መረጃዎች እየወጡ የሚገኙት። ራሱ ወጥቶ ያለው ነገር የለም። እንግዲህ ከውስጥ አዋቂዎች ነው መረጃው የወጣው። እኛም ዘሀበሻን እና ሌሎች ምንጮችን ጠቅሰን ይህንን መረጃ አምጥተንላቸዋል። ለማንኛውም የቀነኒ አባትስ ምናሉ ሲባል ለጉርሻ ደከመኝ ልጄ ሲሉ በጣም ልብ የሚነካ መልእክት አስተላልፈዋል። እንግዲህ ታውቃላችሁ እስካሁን ፍርድ ቤት የተመላለሱ ያሉት ለልጃቸው ፍትህ እንዲሰጥ የልጃቸው ደም ባክኖ እንዳይቀር ነው። ስለዚህ አሁን ግን ደከመኝ ሲሉ ተሰምተዋል። እሱን መረጃ ላሰማችሁ የቀነኒ አዱኛ አባት ዛሬ ጠዋት ፍርድ ቤት እንደነበረውና ሁሉም ነገር እንደደከማቸው እንዲሁም ሁሉም ነገር እንዳለቀ ለጉርሻ ገልጸው ነበር። ድምፃዊ አንዷለም ጎሳ ባለፈው ዓርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክስ ሳይመሰረትበት ድምፃዊው ዛሬ ምሽት ላይ ከእስር እንግዲህ መፈታቱ ተሰምቷል። ሶስት ወራት የእስር ቤት ቆይታ በኋላ አንዷለም ጎሳ ተፈቷል። ስለዚህ እንግዲህ ቀጣይ ምን ሊሆን ይችላል? ሁላችሁ የተሰማችሁንም አስተያየት ኮመንት ላይ እንድታስቀምጡ ጋብዛችኋለሁ። ወደ ሌሎች መረጃዎች ስናመራ እንግዲህ በጣም ሰሞኑን እጅግ በጣም መነጋገሪያ የነበረው የገለቴ ጉዳይ ነው። እጅግ በጣም የሚደንቃችሁ ነገር ሰውየው መሸጥ ከጀመረ ኦልሞስት ሰባት ዓመት ሆኖታል። ከ2010 ጀምሮ ንብረቶቿን እየሸጠ ነበረ። በመጀመሪያ ገለቴ ሴፉ ላይ ቀርባ ያወራችሁን ላሰማችሁ እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ምና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴ ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብን በደል ማለት ነው። እኔ አልጠፋም። አገሬም ባንዲራ ለብሼ ሀገሬን አገልግያ ነው አገሬ ነው የሚሞቱ። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች? ህዝቤ እንዲሰሙኝ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡ ይፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አድርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትወጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ተክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሼ ያለሁ በፍርድ ቤት ስር እንግዲህ አራት መኪና አስር ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ግን እኮ የተሰበረ በላይ ደግሞ የሕገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማየድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ልወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው። ሕግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። በጣም ነው ልቤን የነካችኝ። እግዚአብሔር ምስክሬ ነው ነው ምላችሁ ቤተሰቦች፣ በጣም በጣም ነው አንጀቴኔ በላችኝ። እቺ ሴት እንግዲህ ደክማ ለፍታ ማለት ላይክ ላቧን አፍስሳ ደሟን አፍስሳ በጣም ማርያምን ታይቼ የሚያደርግ ነገር ነው። ላይ ከራሱ አንደበት ደሞ ሲሰማው ያው አማርኛ እያነቃት ነው የምታወራው፣ ግን በትክክል አስረድታለች ያለችበትን ሁኔታ እና ፍትህ በእውነት ያስፈልጋታል። አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት የሆነችው መሰረት ደፋርም እንግዲህ ከገለቴ ጎን እንደሆነች አስታውቃለች። አትሌት ገለቴ ቡርቃን አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ሰዓት መግለጫ እየሰጠ ይገኛል። እጅግ አስቸኳይ የተባለ ውሳኔንም አሳልፏል። ከፌዴሬሽኑም ትልቅ የተባለ ስራ ለገለቴ ቡርቃ እንደሚሰራም ተነግሯል። መረጃውን ልንገራችሁ። ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆኑት አትሌት ስለሺ ስንም እንደ አትሌቲክስ ፌዴሬሽን ከገለቴ ጎን መቆማችንን እናሳውቃለን ሲሉ አረጋግጠዋል። አደጋው እያጋጠማቸው ያሉት ሴቶች አትሌቶች ብቻ አለመሆናቸውንም እንዲሁም ወንዶችም እንደሆኑ ገልጸዋል። እዚህ ባለፈም ደግሞ ምክትል ፕሬዝዳንቷ አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም። ልጅ አለመውረዷ ራሱ ሁል ጊዜ ያሳዝነኛል። ታንገበግበኛለች፣ በጣም ታሳዝነኛለች አሁን ላይ ደግሞ ንብረቷ መወሰዱ በጣም የሚያሳዝን ነው። የፍትህ አካላትም ለዚች የሀገር ጀግና ሊቆሙ ይገባል ስትል መልእክታቸውን አስተላልፈዋል። በጣም ብዙዎች የደገፏት ይገኛሉ። እንዲሁም ደግሞ ሴፉ ሾ ላይ ቀርባ ባደረገችው ንግግር ሴፉ አይዞሽ ገለቴ የሚለውን ቪዲዮ አሰምቷት ይህ ጊዜ ታስታውሻለሽ ወይ ሲል ጥያቄ አቅርቦላት ነበረ። አዝናኙን ፓርት ላሳያቸው እስኪ ቪዲዮ መጀመሪያ

ፊኒሽን ጉን ከወደኩ በኋላ ከተጣልኩ በኋላ አስረኛ ወጥቼ ኦሬዲ ፊኒሽን ጉን ጨርሻለሁ። ከዛ ተነስቼ ከዛ በቃ ጉልበቴ ተጉግቶ ነበረና እዛጋ ምረዱ ሰዎች አሉ። እነሱ ለኔ እርዳታ እያደረጉ እያለ ነው አንስቶኝ ወደ ሕክምና ቦታ እየወሰዱኝ፣ አየ እሱ ከዛ ነው በቃ አንደኛ ወርቅ አተናል ለሀገር እንደ ሀገር የሚያሸንፍ ውድድር ስለነበረ የመጀመሪያ በሺ አምስት መቶ ወርቅ የምናገኝበት ኢትዮጵያ አጋጣሚ ነበረች። ስለዚህ በስፔን አይቷ ችግር ምክንያት ኦልሬዲ ወቀሳ ሴት ጥለኝ አተናል። እንደ ሀገር ወርቅ ማጣትም እንደ ሰውም ለፍቴ ደግሞ ያንን ውጤት ማጣትም ይከብዳል እና ትሬኒንግ በምንሰራበት ሰዓትም አንድ ቦታ ላይ ትሬኒንግ ስለምናደረግ ትሬኒንጎችን አይተዋል። በጣም እንዴት እንደደከመኝ ሁሉም ነገር አይቶታል። ከዚህ የተነሳ ልቡ ተነካ። ከዚህ የተነሳ ኢንተርቪውን አቋርጠው አይዞሽ ገለቴ በማለት ተገደደ ማለት ነው። የሚደንቅ ነው። አጋጣሚውን ሰምታችኋል እንግዲህ። በጣም ለፍተናል ደክመናል። አንድ ሺህ አምስት መቶ በእኔ እንደምበላ ይጠበቅ ነበረ። ግን ይሄ ቁጭት ስላለ ነው ኢንተርቪውን አቋርጠው በስሜታዊነት አይዞሽ ገለቴ እንግዲህ ምንም ማድረግ አንችልም የሚለው ውን መልእክት ቀነኒሳ በሰዓቱ ያስተላለፈው በዚህ ምክንያት ነው ብላ እጅግ በጣም አዝናኝ መልስ ሰጥታለች ማለት ነው። ይሄ አስቀኙ ፓርት ነው። ለማንኛውም በትናንትናው እለት እንግዲህ በጣም ደስ የሚል ዜና ለእኛ ለኢትዮጵያውያን፣ ለተበደሉ ከተበደሉ ሰዎች ጎን ለምንቆም ሰዎች በጣም ደስ የሚል ዜና ተሰምቷል። የአትሌት ገለቴን ንብረቶች እየሸጠ የነበረው የቀድሞ ባለቤቷ በአዲስ አበባ ፖሊስ ቁጥጥር ስር ውሏል። በጣም ነው ደስ ያለኝ። አዲስ አበባ ፖሊስንም በዚህ አጋጣሚ ማመስገን እንፈልጋለሁ። ዜናውን ላሰማችሁ አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰቸው የቀድሞ ባለቤቷ ታደለ ገብረ መድን በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ዘ ሀበሻ ከምንጮቹ ሰምተዋል። በጣም በጣም ደስ ነው ያለኝ። አዲስ አበባ ፖሊስ እናመሰግናለን። እንዲህ አይነት ፈጣን ምላሾች ለተበደሉ ሰዎች ሲሰጥ እኛ በጣም ደስ ይለናል። ሌላ ምንም አይፈልግም የኢትዮጵያ ህዝብ አይዘው። ሰው ተበድሎ እያለቀሰ ፍትህ ሳያገኝ ሲቀር ነው የሚደብረ ከየትኛውም የህግ አካል የሚፈልገው ፈጣን ፍትህ ነውና ፈጥናችሁ በህግ ቁጥጥር ስር እንዳዋላችሁት ፈጥናችሁ ንብረቱን ቢያንስ አምሳ አምሳ እንዲካፈሉ ማድረግ እንድትችሉ አደራ እንላለን። በዚህ አጋጣሚ እናንተም ቤተሰቦቼ ፍትህ ፍትህ ፍትህ እያላችሁ ትናንት ኮመንት ላይ ስትጽፉ ነበረ። እንግዲህ ድምጻችን በእውነት ተሰምቷል፣ ፍትህ ተሰጥቷል። በጣም ብዙዎችም ሚዲያ ላይ ለዚህ ለላዳ ሹፌር ለነበረው እንግዲህ ከላዳ ሹፌርነት ነው አንስታ ባሏ ያደረገችው ማለት ነው። ላዳ ይዞ እሷን ወደ ስፖርት ሜዳ ወደ ትሬኒንግ ሜዳ እየወሰደ ነው በዛው የተዋወቁት፣ በዛው ነው ፍቅሩ ደርቶ እንግዲህ ወደ ዳር ያመራው ማለት ነው። ኤንኤስ ግን ይህን ሰውዬ ትላንት ሚዲያ ላይ በጣም ብዙ ሰዎች ሲቃወሙት ነበረ። እስኪ ከተቃወሙት ውስጥ አንድ ኢንስትራክተር አሰልጣኝ ያወራውን ላሰማችሁ። አንተን ከጎዳና አንስታ እሷን ጎዳና ልታስወጣት ትፈልጋል። ሲቀጥልም ደግሞ እኔ ካልገደልኩሽ እያልክ በየጎዳናው ኢቨን ትሬኒንግ አድርጋ ሌላ ሀብት እንኳን እንዳታፈራ እያደረግካት እንደሆነ ሰምተናል። ይሄ በጣም ከባድ ነው። ኢትዮጵያ የአንተ ብቻ አይደለችም። አሁን ስለ ገለቴ ቡርቃ ነው ለማውራት የመጣሁት። አንደኛው ሰርቶ ለፍቶ ንብረቱን አያገኝም ኦር በንብረቱ አይኮራበትም፣ የሚሰርቅና የሚዘርፍ ግን እንደ ልብ ደረቱን ከፍቶ የሚኖርባት ሀገር ሆናለች፣ ሀገራችን ኢትዮጵያ። እንደ አንድ ስፖርተኛ አይደለም በእሷ ልክ እንደዛ ሀብታም ለመሆን የዕለት ጉርስ እንኳን ለመጉረስ ምን ያህል እንደሚለፋ አውቀዋለሁ። ስለዚህ በጣም ያንገበግበኛል። አንተ ከዛ ከዝቅ ካለው ሕይወት ከፍ ብለ እንድትኖር ነው አብርሃት፣ እንድትበር ያደረገችን ልጅ እንዴት ጎዳና እስክትወጣ ድረስ ምንም ሳይተርፋት፣ ለራሴ አድርገ የሌላውን ህይወት አበላሽተ ለራሴ ጥሩ ህይወት ይኖራለሁ ብለ ታስባለህ? ምናልባትም ብዙ ግፈኞች በሀገራችን ተሸሽጎ ሊሆን ይሆን ይችላል፣ ግን ለአንተ አይነቱ ክፉ ምንም አይነት ርህራሄ የኢትዮጵያ ህዝብ እንደሌለው ከወዲሁ ላሳውቅ ወዳሉ። ሌላው ጉዳዩ የሚመለከታቸው የመንግስት ባለስልጣናት እባካችሁን በፍጥነት ለዚች ሴት ትላንትና ለሀገራችን ውለታ ውላ ትልቅ ባለታሪክ ትልቅ ውለታን አድርጋ ዛሬ ላይ ጎዳና ወጣ ማየት ለእኔም ለሀገራችንም ህዝብ እጅግ በጣም የሚያሳፍር እንደመሆኑ በአፋጣኝ ምላሽ እንዲሰ ሰጣት እላለሁ። ፍቴ ለገለቴ ቡርቃ ለማለት ወዳለሁ። አመሰግናለሁ። ሰላም ለሀገራችን። በጣም ትክክለኛ ሐሳብ ነው የሰጠው። አንዱ ለፍቶ አንዱ ዘርፎ በነጻ የሚኖርባት ሀገር መሆን የለባትም ሀገር ኢትዮጵያ የለፋው እንደ ልፋቱ የሰረቀው ደግሞ እንደ ጥፋቱ መቀጣት አለበት ብዬ ነው ማምነው እኔም ይሄ ሀሳብ ገዢ ስለሆነ ነው እጅ ላችሁ የመጣሁት ቤተሰቦች ስለ ገለቴ ምን ተሰማችሁ ሀሳብ አስተያየታችሁን በነጻነት ስጡ አልቅሳ እንደማትቀር ፈገግታዋ እንደሚመለስ እና ወደ ቀድሞ ክብሯ እንደምትመለስ ተስፋ አረጋለሁ ገለቴ ከጎንሽ ነን እያላችሁ ኮመንት አድርጉ ሌላኛው በጣም መነጋገሪያ የነበረው ጉዳይ የጃኒ መታሰር ነው ጃኒ ፍርድ ቤት ቀርባለች ፍርድ ቤቱ ምናለ የሚለው ላሰማችሁ ታዋቂዋት ቲክቶከር ጃኒ ዛሬ በድሬድዋ ፍርድ ቤት ቀርባ ነበረ ፖሊስ የአንድ ሳምንት የምርመራ ጊዜ ጠይቆባት በእስር ላይ እንድትቆይ ተወስኗል። ይህም የሆነበት ምክንያት ፖሊስ ከስልኳ ጋር በተያያዘ ሌሎች የማጣራቸው ነገሮች አሉኝ በማለቱ ነው። ጃኒ ዛሬ ረፋር ላይ የድሬድዋ ከተማ የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎ ስትቀርብ መርማሪ ፖሊስ ወጣቷን የጠረጠረበት ምክንያት የአንድን ማህበረሰብ ክብር የሚነካ ንግግር በቲክታክ የቀጥታ ስርጭት አስታልፋለች በሚል ነው። የጃኒ ጠበቃ ዛሬ በፍርድ ቤት የማህበረሰብ ክብር ለተባለው የግንዛቤ ችግር ነበር፣ ያንን የግንዛቤ ችግር ለማረም በሚል በቲክታክ ላይ የይቅርታ መልእክት አስታልፋለች። ጉዳዩ ያስደሳል ቢባል እንኳን ክሱ ሊቀርብ የሚችለው በኮምፒውተር አዋጅ ቁጥር 958 ሀምሳ ስምንት አንቀጽ አስራ ሶስት ንኡስ አንቀጽ ሶስት መሰረት ነው ብለዋል። ይህ ድንጋጌ ደግሞም ከሶስት አመት በማይበልጥ ቀላል እስራት ወይም ከብር ሰላሳ ሺህ በማይበልጥ መቀጮ አሊያም በሁለቱም ሊያስከታ ይችላል። ስለዚህ ጉዳዩ በመደበኛ ክስ ቀርቦ እንኳን ቢሆን ዋስትና ሊያስከለክል የማይችል ስለሆነ የዋስትና መብት ይከበርላት ሲል ጠበቆቿ ጠይቋል። የግራ ቀኙን ክርክር ያደመጠው ፍርድ ቤት ተጨማሪ ቀናት ያስፈልገኛል ያለውን ፖሊስን ወስኖለታል። በዚህ መሰረት ለሰባት ቀናት ለፖሊስ ተፈቅዶለታል። ጃኒ በእስር ላይ ሆነም ከሰባት ቀን በኋላ እንድትቀርብ ለሰኔ ዘጠኝ ተለዋጭ ቀጠሮ መስጠቱ ተሰምቷል። ቲክታከሯ በዛሬው ችሎት ይፋ የመጠረ ስሜ በሶሻል ሚዲያዎች እንደሚገለጸው ስሜኝ ገብሩ አይደለም፣ ስሜ ጃኒ ገብሩ ነው። ይህንንም በፍርድ ቤት አስቀየር ያለው ስለዚህ ጃኒ ገብሩ ብላችሁ ሩኝ ባለችው መሰረት ክሷ በዛ መሰረት እየታየ እንደሚገኝ ሰምተናል። ይህ ስመኝ ገብሩ ወደ ጃኒ ገብሩ ተቀይረዋል። ቀጠሮ ተሰጥቷል። በዚህ ሰባት ቀን ውስጥ በነጻ ትፈታለች ወይስ ትከሰሳለች ወይስ ድጋሚ ቀጠሮ ይሰጣል የሚለው አብረን የምናየው ይሆናል። እንግዲህ ስለ ጃኒ ከጃኒ ዜና ሳንወጣ ማለት ነው በጣም ብዙ ጓደኞቿ የድሬዳዋን ህዝብ ይቅርታ እየጠየቁና እባካችሁ በቃ አጥፍታለች ይቅር በሏት እያሉ ነው። ከተማ አስተዳደሩንም ፖሊሶች ፖሊስ ኮሚሽነሩንም ጭምር እነ ፊዮና እንግዲህ ቦታው ድረስ በመሄድ የድሬዳዋ የሚለውን ቅርታ ይቅርታ ጠይቀዋል ላሰማችሁ ጃኔ ታስራለች ዜ ያለችን ግን ዛሬ የመጣ ነው እስካሁን እኛ ምግብ አልወሰድንላትም እናንተ ራሳችሁ ናት ስትንከባከባት የነበራችሁት አንድ ቀን ምግብ አልወሰድንላትም የዚህ ያክል ነው ፍቅራችሁ ምግብ በልተን ምግብ በልተን እንኳን አንድ ምግብ ቤት በልተን አንከፍልም ይሳል የዚህ ያክል ነው እና ከጠበቅነው በላይ ነው በጣም ነው የምንወዳችሁ ድሬዳዋ ስንመጣ የመጀመሪያችን አይደለም ከዚህ በኋላም በደንብ እንመጣለን። እና ሁሌ ልባችሁ እንደዚህ ይሁንልኝ። አወዳችሁ አለ በጣም ሌሎችንም አሉ ሌሎችንም ልጨምርላችሁ። እንግዲህ ይቅርታ ይቅርታ ይቅርታ እያሉ ነው የጆሲም አለ እዚህ ጋር የድሬ ልጅ ነቼ ከዚህ እራስ ስለ ውበቷ ስንቱን ላውራው የሐረር ልጅ ነቻ። ሽማዶ ልቤ ተጨንቋል እሷ ዶዶ ሰዎች ለጃኒ ይቅርታ በማድረግ ፍቅራችሁን አሳቢ አመሰግናለሁ። በነገራችሁ ላይ ጃኒ ብትፈታ ሁላችንም ደስ ይለናል። በእርግጥ የተናገረችው ንግግር ትክክል አይደለም፣ ሁላችንም እናምንበት ነው። በፍቅር ይቅር በሏት ይቅር ታርጉላት ለማለት ነው። አንድ ድንቅ ድንቃ ድንቅ ዜና ላሰማችሁ። ይህ ድንቃ ድንቅ ዜና እንግዲህ እኛ ኢትዮጵያውያን እንሂድ ወይስ አንሂድ ለናንተ ጥያቄ ለመጠየቅ ነው። ቪዲዮውን እንስማና ከዛ የራሳችንን አስተያየት እንሰጣለን። በዚህ መንደር ለመኖር ፍቃደኛ ከሆኑ ብቻ አራት ሚሊዮን ብር ገደማ ይከፈሉታል። መጀመሪያ ግን ፎሎ ማድረጋችሁን አትርሱ። ከሀገረ ስዊዘርላንድ የተሰማው ጉድ ያስባለ ጥሪ። በስዊዘርላንድ ጭር ያለውን በረዶማውን የኤልፈስ መንደር ሞቅ ሞቅ ለማድረግ በማሰብ በዚህ ለመኖር ለሚያስቡ ሰዎች እስከ ሰላሳ ሺህ ዶላር እከፍላለሁን ብላለች። ታዲያ ስለ እናት ሀገር ስዊዘርላንድ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ቸር ቆዩ። አራት ሚሊዮን ብር ገደማ ይከፈሉታል። ጋይስ ኢደን አራት ሚሊዮናችንን እንውሰድ፣ ሞቅ ሞቅ እናድርገው። ይኔ ጀማ እስኪ የኔ ቤተሰብ 50 ሺህ ቤተሰቦች ብንሄድ እኮ ማለት ነው። ኢማጂን ከሆነ ዓመት በኋላ ኢትዮጵያ ውስጥ ኢንቨስተር ነን ማለት። በቃ ካምፓኒ ከፍተን ምናምን ፋም እንዴት ነው? ምን ታስባላችሁ? እስኪ ኮመንት ስር የገባችሁ እንድ ማለ እንድ እንድ እዚህ ምንም አንሰራም በሉኝ። በረዶ ማለት ነው፣ እኛ ከተሰባሰብን በረዶ ራሱ ይቀልጣል። ምክንያቱም የኛ ፍቅር ሞቅ ሞቅ ስለሚያደርገው፣ ለመጨረሻ አንድ ቪዲዮ ልጋብዛችሁ። ይህም የገለቴ ባለቤት ከአመታት በፊት ለገለቴ የጻፈላት ደብዳቤ እጅግ በጣም ሚዲያው ላይ መነጋገሪያ ሆኗል። ስሙት፣ የላዳ ሹፌሩ ታደለ ገብረ መድኅን ለገለቴ ቡርቃ የጻፈው የመጨረሻ ደብዳቤ እንዲህም ይላል። ይህን ስታነቢ ተረጋግተሽና አስተውልሽ ይሁን ሁሉም በጊዜው ውብ ይሆናል። ጋዲዝ ላቪልና። እንዲህ ይቀጥላል። እንኳን በሰላም ገባሽ። መንገዱ ጥሩ ነበር። ስለ ውድድሩም ምንም ያልኩሽ መረጃው ስለሌለኝ ነው። ውድድሩም እንዴት ነበር? በተረፈ ላሳስብሽ የምፈልገው ጉዳይ እንደሚቀጥለውም ነው። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለው። በመሆኑም የሚሄድበት ቦታ ስልክ ላይ ሰራ ይችላል። ሲሰራልኝ እደውላለው። ካልሆነ ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው። መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህን ሳረግ ለውጥ አገኝ ይሆናል ብዬም ስላሰብኩ ነው ይላል። ይህን ውሳኔ በመውሰኔ በጣም አዝኛለሁ። ባይሆን ደስ ሲለኝ ነበረ። ግን ለሁለታችንም ሰላም ሲባል መሆን አለበት ብያምኝበታለሁም ይላል። ስለዚህም ራስሽን አረጋግተሽ ስራሽን ቀጢ ስሪ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባብና በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህን ውሳኔ ወሰንኩት ለሁለታችንም ደህንነት ሲባል ነው። የሚቀጥለው እስኪደርስ ሰላምን ሁሉ እመኝልሻለሁ። ታደለነኝ ቻውም ብሎ አስቀምጦላታል። በዚህ ደብዳቤ ላይ ሁላችሁም ያላችሁን አስተያየት ኮሚንት ሴክሽን ላይ አስቀምጡልን። እንደዚህ ጸበል ሂዶ ራሱን ለማግኘት ጥረት እያደረገ የነበረ ሰው ምን ሴጣን ገብቶበት ነው ታዲያ ተፋጥቶ ንብረቷን በሙሉ አፋፍሶ ወደ ራሱ አድርጎ እሷን ጎዳና ላይ ለማስወጣት የወሰነው በጣም የሚገርም ነው። ለማንኛውም ግን በትዳራችሁ መሃል ሰይጣን እንዳይገባ አጥብቃችሁ ጸልዩ። ከፈጣሪ ጋር ህይወታችሁን ምሩ። ቤታችሁ የቤታችሁ ራስ ክርስቶስ ከሆነ በእርግጠኝነት ትዳራችሁ የሰላም ይሆናል። የዛሬው መልእክቴ ነው። በቀጣይ ቪዲዮ እንገናኛለን። ውድ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።